ሰው የሚለውን ስለሚያምን የኦሮሞ ሕዝብ ምስኪን ስለሆነ ሰው የሚለውን ስለሚያምን ይጫወቱበታል። የሆነች ቦታ ላይ ጫካ ነገር ላይ ምስኪን መስሎ ፎቶ ይልቅላል፣ ወይ ቪዲዮ ይልቅላል። አንተ አዎ፣ እየታገሉን እያልክ ብር ትልቃለ። ወፍ የለም ወፍ ነው ማወራ አስቧል። መንግሥት ለእነሱ አስጊ ቢሆን በሰከንድ እነሱን ያጠፋቸዋል። አያሰጋም ለመንግስት እንዲያውም ተነጋግረው ላ ነው የሚሰሩ የሚመስለኝ በባንክ ቁጥራቸው እየተነገረ እየተላከ መንግስት ያንን ነገር ማወቅ አቅቶት ነው ምንም ቦታ ስለሌለው ነው መፍትሄው ግን ምንድን ነው ህዝብ መታለልን አቁም ነው የምልህ እኔ ህዝብ መታለልን አቁም የሀገሬ ጉዳይ ብዙ ያሳስበኛል። እንደሌላው በሰላም መኖር አቅቶናል። መዋደዳችን ከውስጣችን ወጥቷል። ለምን? ጣዖት አምላኪ ስለሆነ ጣዖት ነው የምናመልከው። እግዚአብሔር ከቤት ወጥቷል። አሁን ጌታ ይክበር። የኢየሱስ ክብር፣ የመስቀሉ ክብር እየተገለጸ ነው በአደባባይ። የመስቀሉ ክብር በአደባባይ እየተገለጸ ነው። ክብሩን ጌታ ይውሰድ ቤተ መንግስት እየተዘመረ ነው። ክብሩን ጌታ ይውዘድ። መቼ ነው ላስት ታይም ቤተ መንግስት የተዘመረው? አዋነ ሂር መቼ ነው ላስት ታይም ቤተ መንግስት የተዘመረው? ታስታውሳላችሁ? ውፊል ስለዚህ ክብሩን ጌታ መቼ ነው ጌታ በአደባባይ ኢየሱስ ጌታ ነው እየተባለ የተጸበቀው? አሁንም ክብሩን ጌታ ይውሰድ። ጌታ የሌለበት ሕይወት ቁማር ነው። ለዚህ ነው ሃይማኖት ገዳይ ነው የምልህ። የሃይማኖት አባቶች ናቸው ጦርነት ሲቀሰቀሱ የነበሩት በማንኛውም ዘመን። ጦርነትን እንደ ሃይማኖተኛ የሚወድ የለም። እንደ ሃይማኖተኛ ጦርነትን የሚወድ የለም። ሃይማኖተኛ ጦርነትን ይወዳል። ህግን ይወዳል። በጣም ፍቅር የሚባል አይገባውም። ህግን ይወዳል። ስለ የሆነ ጾም መጥቷል ተብሎ ሆቴሉን ሙሉ ሆቴል ሲዳራበት ያድራል። ነገ ጾም እኮ ነው፣ ነገ ጾም ይገባል ሲባል ዛሬ በየሆቴሉ ሲዳራ ያድራል። ሃይማኖተኛ ህግን ይወዳል እምልህ ለዛ ነው። ህግን ይወዳል። ሃይማኖተኛ ሲዳራበት በየክለቡ ሲጨፍርበት ያድርና ደ ኔክስት ደይ ጾም ገብቷል። በቃ ከዛሬ ጀምሮ ለሁለት ወር ለአንድ ወር ጾመኛ ነኝ አላይም እንዲህ አላረግም ይላል። ሲፈታ ኤግዛክትሊ ዘ ሴም ያደርጋል። ስለዚህ ህግን ነው የሚወደው ሃይማኖተኛ። ሴም ዝ እስልምና፣ ሴም ዝ ኦርቶዶክስ ወንድምና አቶች። በእስልምና ለረመዳን ጊዜ በጣም ጨዋ ይሆናል። ሙስሊሙ ረመዳን ሲወጣ መልሶ ወደ ዳንሱ፣ ወደ ጫቱ፣ ወደ ምኑ ይሄዳል። ዘም ኦርቶዶክስ የፋሲካ ጾም ጊዜ አብይ ጾም ይባላል። የጾሙ ጊዜ ሙሉ ጨዋ ይሆንና ልክ አብይ ሲወጣ ነብሴ አሸሼ ገዳሜ ነገ ነው ቅዳሜ፣ ወደ ነበረበት ይመለሳል። ለዚህ ነው በህግ መኖር የሚፈልጉ ሰዎች እግዚአብሔርን አያውቁትም እምለው ለዛ ነው አያውቁትም። በህግ የሚኖሩ ሰዎች በቃ በህግ ነው፣ በፍቅር መኖር አይችሉም። እንዲሁ ስለተወደዱ የሆነ ሰው እንዲሁ ስለወዳችሁ ትደነግጣላችሁ። እንዲሁ የወደደን ኢየሱስን ለማመን ተቸግረዋል ሃይማኖተኞች። ሬጉላር ሰው ነው ለነሱ፣ ኢየሱስ ክርስቶስ ጌታ አይደለም። ከሌሎቹ የሌሎቹ ታምራት የሰሩት ይበልጣሉ። ለምሳሌ ስለ ትናንትና ክርስቶስ ሳምራ ከጌታ የበለጠ ለጌታ ጸልያለች። አይገርምም። ክርስቶስ ሳምራ ኢትዮጵያዊ ቡልጋ የተወለደች ሰው ናት። ጦር ጉድጓድ ቆፍራ ጦር አድርጋ ስሰግድ ጦሩ እየወጋት፣ አስር ሺህ በቀን ትሰግድ ነበር ብለው ሲነገረኝ ሰማሁ። ጌታ ያልተወጋውን ጦር እሷ ትወግታለች። አይገርምም። እንዲህ ነው የሚያስተምሩ። ከጌታ የበለጠ ተአምር ሰርታለች ብለው ነው የሚነገ ጌታን ከሰይጣን ጋር ልታስታርቀው ስብሰባ አድርጋ ነበር አርባ አርብ ቀን ሶስት ሺህ ነፍሳት ከሲኦል እያወጣች ወደ ጌታ ትወስዳለች ብሎ ይሰብካል። ሃይማኖት ክርስቶስ የማያደርገውን ያደርግልሃል። ሃይማኖት በጣም የጥፋት መንገድ ነው ስል ሀገራዊ ጉዳይ ላይ ሀገራዊ ጉዳይ ለማጥፋት ነው ሃይማኖት የሚሄደው። ለእሱ ካልተመቸው ያጠፋል። ለእሱ ካልተመቸው በሃይማኖት አድርጎ ህዝቡን አሰባስቦ እኛንን ልክ ብሎ ይነግርሃል። ስለዚህ ሃይማኖት በእጅግ እጅግ እጅግ ህዝብን የማበላሻ መንገድ ቴምፖራሪ እንድትወድ የሚያደርገ የዘላለም ፍቅር ሳይሆን ሲዝናል ፍቅር ሲዝናል ሰው የሚያደርገ አንደር ኮንዲሽን እንድትመቻች የሚያደርግ ነው። የክርስቶስ ፍቅር ዘላለማዊ ነው። እችን ይፈርዋታል። ሃይማኖት ውስጥ ኢየሱስ አይጠራም። የኢየሱስ ወንጌል አይሰበክም። እኛ እኮ እንላለን እንዴ በስንቱ ነገር ላይ እኮ ስሙን እንጠራለን ብሎ እንደ ቀልድ ያወራል። እንደ ቀልድ ነው የሚያወራ። እኛ መቼ መጫ ያለን እን ነው ሚል ሀይማኖት። ሀይማኖት ጠምጥሞ ባዶ ይከትታል። ሃይማኖት፣ ስህተት ሲነገር ደሙ ነው የሚፈላው። ወንጀለኛ ነው የሚያደርገው ሃይማኖት ኢየሱስ ጌታ ነው ስትል ደሙ የሚፈላው ሃይማኖት ነው። ሃይማኖተኞች የክርስቶስን የሆኑትን ይጠላሉ። ሃይማኖተኞች በክርስቶስ የሆኑትን ከሃዲ ይባላሉ። ከሃዲ የክርስቶስ የሆኑትን ከሃዲ ይባላሉ። ሃይማኖተኞች እንደዚሁ ነው የሚያረሙት። ሃይማኖተኞች የክርስቶስ የሆኑትን ከሃዲ ናቸው ይባላሉ። ካፊር ነው በኦርቶዶክስ ከሄድ ካሃዲ ናቸው። ማርያምን ካዱ እንኳንም ጌታን ካዱ። አላ እግዚአብሔር ይስጣቸው። በእስልምናው ከሄድ ካፊር ወይም ካሃዲ ይባላል። ሃይማኖተኛ እንደዛ ነው የሚለ በኦርቶዶክስ ከሄድ ማርያምን የካደ ትባላለህ። እንኳን ጌታን የካደ አልተባልክም። ሽር እምቢ መሄድ። ስለዚህ ሃይማኖተኞች ሁልጊዜ ሁልጊዜ ጥላቻን በደንብ አርገው ይሰጉታል። አብዛኛው ኢትዮጵያዊ ቢጠየቅ ጴንጤን ድንጋይ ያልወረወረ 80 ፐርሰንት፣ ወርውሯል። ለጴንጤ ጴንጤን ያልሰደበ አታመጣ